የአብዛኛው ኢትዮጵያዊ ወጣት ብሔራዊ ክረሽ የሆነችው ኑሀሚን መሰረት ልትሞሸር ነው። ከብዙ አፍቃሪዎቿ አነጥሎ የግሉ ያደረጋት ከበርቴ ይስማን ነው። የሀገራችንን የፊልም ኢንዱስትሪ አስናቀው ድራማ ድንቅ ድርሰት፣ ጥሩ ትወና አቅም፣ አሪፍ ተመልካችን የማታለል ጥበብ የታየበት የሩሀማና የሀብታሙ ቆንጆ ድራማ ከኩላሊት እስከ ቤት ባለቤትነት የተሸጋገረ አስገራሚ ክስተት። እውነት ሀብትሽና ሩሀማ ተጣልተዋል ወይስ ድራማ ነበር? ጥቂት ደቂቃዎችን አብራችሁን ከዘለቃችሁ ለዚህ ሁሉ ጥያቄ መልስ ታገኛላችሁ። የአብዛኛው ኢትዮጵያዊ ወጣት ብሔራዊ ክረሽ የሆነችው ኑሀሚን መሰረት ልትሞሸር ነው። ኑሀሚን መሰረት እስካሁን ካየናቸው ሽምግልናዎች ለየት ባለ መልኩ ሽምግልና ሌላ ክላት መሆኑ የውስጥ አዋቂዎቿ ሹክ ብለውናል። የኢትዮጵያ ፊልም ኢንዱስትሪ ሲነሳ ስሙ አብሮ የሚነሳው እንግዳ ሰው ሀብቴ ቴዲ ከዓመታት ቀደም ብሎ እንደ ዘመኑ የሽምግልና ሥርዓት አርቲስቶችን ሳያግተለትል ከድሃ ስክሪን ከፍ ያለ በ12 ሰው እቅፍ የሚያዝ አበባ ሳያሲዝ እንደ ቀልድ እንግዳ ሰው ሀብቴ ቴዲ ሳያገባ ገብቷት ለሁለት ዓመት በአንድ ጣሪያ ውስጥ ይዟት ተቀምጦም ነበር። የኑሀሚንና የቴዲ ትውውቅ የጀመረው ዓለምን ባስጨነቀው የኮሮና ወረርሽኝ ወቅት ነበር። የእኛ ነገር የተሰኘውን ፊልም ለመስራት መቀሌ በተጓዙበት ወቅት ገና መቀሌ ከመርገጣቸው አስከፊው ወረርሽኝ ተከሰተ። ለሶስት ወራት በአንድ ቤት ውስጥ አብረው ውለው ለማደር ተገደዱ። እናም ያኔ ኑሀሚን እንዳሁኑ ታዋቂና ዝናን ያትረፈረፈች ተዋናይም አልነበረችም። ቴዲ ደግሞ ቀድሞም ዝና ላይ የተቀመጠ ተዋናይ ነበር። እሷም ይህን አድናቆቷንና እንደምትወደው ስትነግረው ተቀራረቡ፣ ተዋደዱ። ቀረጸው አልቆ የኮሮና ጉዳይ እየተቀዛቀዘ ሲመጣ ወደ አዲስ አበባ ሲመለሱ ሌሎቹ የፊልም አባላት ወደ የቤታቸው ሲሄዱ ኑሀሚን ግን ከቴዲ መለየትን አልፈለገችም። ለሁለት ዓመታት እሱ ቤትም ኖረች። በኋላም ግን ውለው ሲያድሩ ሲከራርሙ ኑሀሚን ሴት ናትና ትዳር ሰርግን ፈለገች። ቴዲ ግን ዝግጁ አደለሁም ነበር መልሱ። ምክንያቱም ቴዲ ከሌሎች ሴቶች ጋርም ግንኙነት እንዳለው ይወራበት ነበር። በዚህ ምክንያት አብረው አልዘለቁም ነበር። ኑሀሚን ግን ወደ ጓጓችለት ሰርግ የሚወስዳትን መንገድ ይጀምራለች። ከቴዲ ከተለየች በኋላ ጊዜዋን መግደል አልፈለገችም። በዙሪዋ አሰፍስፈው ሲጠብቋት ከነበሩ አፍቃሪዎቿ መካከል መስፈርቴን ያሟላል ያለችውን እኔን የመጠናል ያለችውን መርጣለች። ይህ ሰው በሀገራችን አሉ ከተባሉ ከበርቴዎች መካከል አንደኛው ሰው እንደሆነም ይነገራል። ለዛም ነው ኑሀሚን የሰራቻቸው ፊልሞች አንደ ላቆ እንደማያኖራት እየታወቀ አሊያም እንደ ሌሎች ሴት አርቲስቶች የብዙ ድርጅቶች ብራንድ አምባሳደር ሳትሆን ስትፈልግ አውሮፓ አሊያም የአሜሪካ ሲያሻት አፍሪካ እየተንሸራሸረች ረብጣ ገንዘብ እያፈሰሰች የተንደላቀቀ ኑሮም የምትኖረው ምንጩ ከየት ነው ካላችሁን ከዚሁ ከበርቴው ነው እንላችኋለን። እዩኝ እዩኝ ማለት ደብቁኝ ደብቁኝ ያመጣል፣ የሚለውን የሀገራችን ብሂል በከፊል የተረዳች የምትመስለውን ኑሀሚንን የምትዞራቸው ሀገራትን እንጂ አብሯት የሚዞረውን ሰው ማንነት አላሳየችንም። የያዙት ቱር ውስጥ እቅፍ አበባዎችን አሊያም ሁለት የወይን ብርጭቆዎችን ማሳየት ወይም ደግሞ በአበባ የተንቆጠቆጠ ክፍሎችን ከማሳየት ልትዘልም አልፈለገችም። ታዲያ ከበርቴውም አንቺን አግብቼ መኖር እፈልጋለሁ በማለት የተመኘችውን የሰርግ ወግ ለማሳየት ዝግጅቱን አጠናቋል። ሽምግልና ለመላክም ደፋ ቀና ማለት መያያዙም ተሰምቷል ይሆናል እኛም ኑሀሚንን መልካም ሕይወት ተመኘን። ወደ ሁለተኛው ጉዳያችን ስንገባ ቆንጆ ልብ አንጠልጣይ ፊልምን ያስናቀ ክስተት ተከስቷል። ታሪኩ የጀመረው አንድ እንስት በቴሌቪዥን መስኮት መጣ ፍቅረኛ ኩላሊት ሰጥቶ አዳነኝ ስትል ተሰማች። ታዲያ በሚቀጥለው ቀን ኩላሊት ለጋሹ አፍቃሪ ያወራችው ነገር በሙሉ እሸት ነው ኩላሊቴን ከሰጥኋት በኋላ ከርታኛለች ሲል በእንባታ አጅቦም ተናገረ። ታዲያ ይሄ የድራማው መግቢያ መሆኑ ነው። ድራማው ግቡን መጥቶ የፈለጉትን የህዝብ ትኩረት አገኙ፣ መነጋገሪያ መሆን ቻሉ። የድራማው ቀጣይ ክፍልም እንስቷ ተንበርክካ እየለመነች ወንዱ እንደ ወረዳው እንዳጫውቶት አልፈልግም ብሎ ረግጦ ሲሄድ ያሳየን። ይህ ውጤታማ ሆኖ የመጀመሪያው የድራማው ስፖንሰር ተገኝቶ ለወንዱ የአንድ አመት የቤት ክራይ ተከፈለለት። ታዲያ በዚህ ሰዓት ሁለቱም ፈመሱ። ስልክ ከማስገዛት እስከ በሴት መጥለቅለቅ ገጠማቸው። ይህ ደግሞ ድራማው ምን ያክል ውጤታማ እንደሆነ ማሳያ ነው። የዋሁ የሀገራችን ህዝብም በሁለት ተከፍሎ ተከራከረ። አንዱ ወገን እንዴት ኩላሊቱን ሰጥቷት ትከደዋለች፣ ይቅርታ ማድረግ የለበትም የሚል ሀሳብ ነው። ሁለተኛው ወገን ደግሞ አጥፍታለች፣ ነገር ግን ጸጽቷት ይቅርታ ጠይቀዋለች። የሰው ልጅ ያጠፋል፣ ነገር ግን ዋናው ነገር ጥፋቱን አምኖ ይቅርታ መጠየቁ ነው። ስለዚህ እሷም ጥፋቷን አምና ይቅርታ ካለችው ማድረግ አለበት ብለው ተከራክረው ነበር። ታዲያ የሶሻል ሚዲያ ወጉ ነው እና ቀስ በቀስ ተረሱ። እነሱ ግን መረሳቱን አልፈለጉትም እና ሌላ አጀንዳ ይዘው መጡ። እሱም እርቅ ነበር። በህዝብ ፊት በሰው መሃል በቲቪ መስኮት ሲጠየቅ እንደ ወንዳወንድ አጫውቶት አልፈልግም ብሎ ረግጦ ከሄደ በኋላ ከተረሱ በኋላ ርዕስ መሆናቸውን ሲፈለጉት ሌላ ርዕስ ለመሆን ራሳችን ሀሳብ ታረቅን ሲሉ ብቅ አሉ። ነገሩ መጀመሪያ ለምን ተጣሉ? ከዛስ ለምን አልታረቅም አለ? አሁንስ ምን ታይቶት ነው ነው እዚህ ጋር መታረቃቸው ችግር ኑሮ ሳይሆን መጀመሪያም አልተጣሉም ነበር ነው። አሁን አሁን ከሆነ እንደ ፋሽን እየታየ ያለው ነገር ገመናን ሚዲያ ላይ መሸጥ ነው። ለምን ከተባለ ፌመስ ለመሆን ነው መልሱ። ይሄ ደግሞ እንደ ማህበረሰብ አሳፋሪ ተግባር ነው። ሚስጥራዊነት አንዱ የባህላዊ ሽምግልና በጎ መለኪያ ሆኖ ሳለ ገመናን በሚዲያ አውጥቶ ተጋቢዎች በቃላት አውደ ውጊያ የሚተጋተጉበትን በልህ የሚበሻሸቁበት መድረክ ነው ወይ ማመቻቸት ያለባቸው መገናኛ ብዙሃንስ? እዚህ ጋ የምናውቀው ሚዲያ ሚናው ለሰላም ህዝብን፣ ለማቀራረብ ውጥረትን ለማርገብ ነው መስራት ያለበት። በእድሜ ያልተገደበ ጥቅል ታዳሚ ያለው ሚዲያ የሚያስተላልፈው ይዘት የቤተሰብ እሴትን፣ የልጆች ስነ ልቦናን እና የህብረተሰብ ባህልን ሊያክብርም ይገባል። ይህ የማያደርግ መገናኛ ብዙሃን የሚዲያ ባለሙያ ላይ እርምጃ መወሰድ ይገባል። የቤተሰብ ውስጥ ንትርክ የሚዲያ ፍጆታ እየሆነ ወትሮ የፊቺ ቁጥር እያሻቀበ ባለችባት ኢትዮጵያ የፈረሱት ጎጆዎች ቁጥር ይበልጥ ከማባዛት አካሄዱን ሚዲያውን እጁን ቢያወጣ ይበጃል። መግባባትና መተማመን ርቆ ማህበራዊ ስንጥቁ ሲብስ ተከታዩ የትዳር ምናድ ነውና ልጆችን ሰለባ እንዳይሆኑ ምን ጥንቃቄ በማስተዋል እናከናውን የሚለው መሰረታዊ ጥያቄ ነው። የመገናኛ ብዙኃን አንድን ይዘት በቻናሉ ለማስተላለፍ ቅድሚያ መመዘኛው ጉዳዩ ከህዝብ ፍላጎት ጥቅም አንጻር ምን ያህል ፋይዳ አለው የሚለው ነው። አንዳንዶች የማያውቁ ግን ታዋቂ ነን ባዮች የራሳቸውን የቤት ገመና አደባባይ በማስጣት ጭምር ርካሽ ተወዳጅነትን ለማትረፍ ሲላላጡ እንዴት አይነት ማበር ነው ያስብላል። ክፋቱ ግን ህይወታቸው ምሳሌ ሊሆን በማይችል ታዋቂ ነን ባዮች ኃላፊነት በማይሰማቸው ሚዲያ መዘዙ እነሱ እያቃለሉት ስላለው የከበረ የቤተሰብ ጉዳይ ሌላው ህብረተሰብ ግራ እንዲጋባ ለምን እንፈቅዳለን? በተለይ በአዲሱ አዳጊ ወጣት ዘንድ ቲያትሩን ከእውነታው ጋር እየቀላቀሉበት የቤተሰብ እሴት ሀዲዱን በሳተ መንገድ እንዲረዱት የሚያደርግም ነው። በ1980ዎቹ አጋማሽ ጋዜጠኞቹ ታዋቂ ናቸው የሚሏቸውን በተለይ የጥበብ ሰዎችን እከሌትና እከሌ እዚህ ሆቴል ከዚህ ቤርጎ ውስጥ ተኝተዋል የሚል እንቶ ፈንቶ ቧልትን ዜና እያደረጉ ሁሉ ያወጡም እንደነበር እናስታውሳለን። የግል ገመናን በሐሰት ጭምር ሜዳ ላይ እያሰጡ በማዝረክረክ ስድነትን ገቢ ለማጧጧፍ ሲጠቀሙበት እንደነበርም ያስታውቃል። ምን አለ የከበረ ሽምግልና የማስታረቅ ባህላችንን ባናቀለው? ምን አለ አስታረቅን ካላችሁ ስክነትና አስተውሎት የራቀው ያላለቀ የርቅ ድርሰታችሁን ገና በጥሬው ለምን በሚዲያስ ታሰጡታላችሁ? ስለ ትውልድ ምንም ኃላፊነት የማይሰማው ራሱን ከአስተዋይነት ነጻ ያደረገ ስድ ሚዲያና ያልተገራ ጋዜጠኛ ኢትዮጵያ አያስፈልጋትም። ይህ ብልሹ አካሄድ ኃይል ይባልም ይገባል።